ምንም ቢከብድ እንኳን ምንም ተጨማሪ ጥረት ቢጠይቅም እንኳን ፍርሃት በልቤ ቢሰማኝም እንኳን ያለኝ አማራጭ አንድ ነው፣ መንቀል ብቻ ነው። ውብ ሕይወት መኖር ይገባሻል። ውብ ሕይወት መኖር ይገባሃል። በዓላማ በተስፋና ሕይወትን ወዶ መኖር ይገባሻል፣ ይገባሃል። ጤና ይስጥልኝ፣ ደት ናችሁ። ሲሳይ ምሕረት ነኝ። ዛሬ የምናየው ችግራችንን እንዴት እንፍታ የሚል ነው። ችግራችንን የመፍቻ ዝርዝር ጥበቦችን ሳይሆን የምንናገረው ስለ አንድ ጽንሰ ሀሳብ ነው የማነሳላችሁ። አንድን ዛፍ ቢቆርጡት ሺ ሆኖ ይለመልማል፣ እጥፍ አስር ሆኖ ሊወጣ ይችላል። ሲቆረጥ አይታችሁ ከሆነ ዛፍ ልክ ከስር ሲቆርጡት ቁጥር ጨምሮ ነው የሚበቅለው። ዛፉን የማንፈልገው ከሆነ የተሻለ የሚሆነው እንዳለ ከስር ጀምሮ ነቅሎ መጣል። ካልተጣለ ይለመልማል፣ ይበዛል እንደውም ማለት ነው። ስለዚህ በህይወት የሚገጥሙን ፈተናዎች ሁለት አይነት አማራጭ አለ ማለት ነው። ለጊዜውም ቢሆን ዝም ብሎ ዛፍ እንደ ዛፍ እየቆረጡ መተው፣ አለያም ከስር ስለመንቀል ማሰብ ነው። የማንፈልገውን ነገርም በህይወት ከስር መንቀል ካልተለማመድን በጊዜያዊነት ጊዜያዊ መፍትሄ እየሰጡ መሄድ ማለት እንዲበዛ ማረግ ነው። አንድ የማንፈልገው ውጤት ካለ በህይወት የማንፈልገው ልማድ ካለ ዝም ብለን ጊዜያዊ መፍትሄ የምንሰጠው ከሆነ በጣም በሚያስገርም ሁኔታ ሌላ መጥፎ ልማድ ይዞ ይወጣል። እሱን ለመሸፈን ከሱ ለመሸሽ ስንል ያንን ነገር ላለማድረግ እውነታውን መጋፈጥ አቅቶን ወይም ደግሞ መፍትሄ መስጠት ባለብን ሁኔታ ሳንሰጥ እየሸፋፈንን ቆርጠን እንዳይታይ ብቻ እያደረግን ከተሆኖ ይበዛል። ሌላ መፍትሄ የሌለው ችግር ሌላ እያለ እየበዛ ይሄዳል። ስለዚህ ፈተና ሲገጥመን ወይም ችግር ሲኖርብኝ ይሄንን ያሁኑ ችግሬን የምፈታበት መንገድ እየቆረጥኩት ነው ወይስ እየነቀልኩት ነው ብሎ ማሰብ መቻል አለብን። ችግሮቹን ከስራቸው ነቅሎ ለመጣል የሚያስብ ሰው በህይወቱ በጣም ብዙ እርቀት ይሄዳል ማለት ነው። የገንዘብ ችግር አለብኝ ያለ ሰው እየተበደረ ከሆነ ቦታ እያመጣ፣ የሆነ እቃ እየሸጠ ምናምን የገንዘብ ችግሩን የሚፈታ እየቆረጠ ያለ ሰው ማለት ነው። በእርግጠኝነት ችግሩ ነገ ከሁለት እና ከሶስት በላይ ከፍ ብሎ ይመጣበታል ማለት ነው በሪሌሽንሽፕ በርስ በርስ ግንኙነታችን ከማህበረሰብ ጋር ከትዳር አጋራችን ጋር በዛ ሁኔታ ውስጥ ደግሞ የሚገጥሙ ፈተናዎች አሉ። የእውነት ከስር ከመሰረቱ ተነቅለው የተጣሉት ወይንስ ሸፋፍነን ቆራርጠን ያለፍናቸው? ከተቆራረጠ ብልሚ ነገ ሌላ ችግር ይዞ ይመጣል ማለት ነው። ስለዚህ እንደ ህይወት መረ ፈተና በሚገጥመኝ ጊዜ ከስር ከመሰረቱ ነቅዬ ማለፍ የምችልበት ነገር ምንድን ነው ብሎ ችግሩን መለየት ከዚያ ዘለቄታዊ መፍትሄ ረጅም ርቀት ሊሄድ የሚችል ድጋሚ ያንን ስማ እናደርግበትን መፍትሄ ከባድ ቢሆንም እንኳን መርጦ እሱን ማበድ ያስፈልጋል። ይሄኛው ቀለል ስለሚል ብዙ ጊዜ ቀለል ወደ አለውቴንድ ስለምናደርግ ነው። ስለዚህ 2017ም አሁን ከፊት ይጠብቀናል። በህይወታችን ባሉብን ፈተናዎች አሁን በህይወት ያለን ፈተና የመቁረጫ ሳይሆን የመንቀያ ዓመት ማድረግ መቻል አለብን። ዘለቄታዊ መፍትሄ ለመስጠት ስንቆርጥ ያን ጊዜ አይናችን የተሻለውን መፍትሄ ማየት ይችላል። በልባችን ፍርሃት እንኳን ቢሰማን የተሻለው አማራጭ እሱ ነው። ነካ ነካ አርጌ ከተውኩት የበለጠ ችግሩ መስፋፋቱ አይቀርም። ስለዚህ የማያዳግም መፍትሄ መውሰድ መቻል አለብን ማለት ነው። ስለዚህ የሚገጥሙንን ነገሮች ሁሉ ለመፍታት ውሳኔ ያስፈልጋል። እኔ ከዚህ በኋላ በሕይወት የሚገጥሙኝን ፈተናዎች ዘለቄታዊ መፍትሄ በመስጠት ምንም ቢከብድ እንኳን ምንም ተጨማሪ ጥረት ቢጠይቅም እንኳን ፍርሃት በልቤ ቢሰማኝም እንኳን ያለኝ አማራጭ አንድ ነው፣ መንቀል ብቻ ነው፣ ማጥፋት ብቻ ነው የሚል አቋም፣ ማንነት ሲኖረን ብዙ ርቀት እንሄዳለን። ውብ ሕይወት ይገባሃል፣ ይገባሻል። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።